ጤነኛ አእምሮ ያለው ኢትዮጵያዊ ከጎኑ ሊቆም የሚገባ ነው። ብልጽግና ኖረ አልኖረ ነገ ማንም መራ አልመራ፣ ይሄ ጥያቄ ይቀጥላል። ያቺ ዳቦ መውደቋ አይቀርም። ከአራቱ አንዱ ይወድቃል፣ እስካላስተካከልን ድረስ እንግዲህ በቀላሉ ነው ማሳይ። ሌላ በጣም ብዙ ታሪክ አለው እሱ። ሁሉም የሚቀበለው የኢትዮጵያ ጉዳይ ነው። የኦሮሞ የአማራ ምናምን የኢትዮጵያ ነው። የብልጽግናም የሌላም ፓርቲ አይደለም። ይሄ አሁን አንተ የምትለው አይነት ኢሹ በተለይ የፖለቲካል ኢንትረስት ጋር የተያዙት ግጭቶች እኔ አሁን ዛሬ መጥቼ ሬኮመንዴሽን ብደረድር የእኔ ሬኮመንዴሽን በፍጹም ተቀባይነት አይኖረም። በምክክር በንግግር አንዱ ሌላውን ለመስማት ዝግጁ በመሆን መልስ ለመስጠት አይደለም ለመስማት ዝግጁ በመሆን ወደ ሶሉሽን የሚያመጡ ሀሳቦችን ልናመነጭ ቢያንስ ልንጠጋጋ እንችላለን። በሚገርም ሁኔታ አሁን እዚህ ስር በጣም ብዙ አይነት ኮመንት ታያለህ። ድሮ በድርድር በምክክር ካልክ በአንድ ጊዜ ኮመንት የሚሞላው ነገር ምንድን ነው ምክክር የሚባል ነገር ድርድር የሚባል ነገር የለም የሚለው በቃ በፍጹም ኦፖዝ ነበር የሚያደርገው በአደባባይ ወጥተው ድርድርና ምክክርን እንደ ነውር የሚያቀርቡ አካላት በጣም ብዙ ነበሩ እሱ አሁን ተሰብሯል ያ ፓርት ታጥፏል ማለት ነው ስለዚህ ለድርድርና ለምክክር ያለውን አትሊት ኤጁኬት አደረግ ማለት አነቃ ሰውን ድርድር አንደራደርም የሚደራደር ሌባ ነው ማለት ማይምነት ነው የሚለውን አስምረንበት ሰው ተረድቶ እስክንድር ራሱ መጥቶ ተናግረዋል ሚዲያ ላይ ድርድርማ የሥራው ባህሪ ነው። መጀመሪያ ግን አስረስ አስረስማሪ ዳምጤ ሲናገር ታስታውስ ከነበረ የዛሬ ዓመት ከግማሽ አካባቢ ስለ ድርድር አምልጦት ይሁን አንድ ድርድር የምትል ቃል ተናግሮ ሸራረፉት ነው የምልህ ዋክት ባክ ቱክ ባክ ፉት ብሎ መልሶ ላስ አደረጋት የተ እና ቀጠቀጡ ማለት ነው። ገብተዋል ሶ ከእውቀት ደረጃ አንዳንዴ ነገሩ እንደዚህ መላልሰን መላልሰን መላልሰን ስንለው ቴዲቤት ሰባት ስምንት ዘጠኝ ጊዜ ብያዋለሁ ቢያንስ ሁለት ሺህ ሰው በላይ ባለበት ሌሎች ሚዲያዎች ላይ ከዛ ኦኬ ለካ ድርድር ወንጀል አድርጎ ማቅረብ የአለም ወቂ ውጤት ነው ብሎ ደበቅ ያደርጋታል። አሁን ተምሯል። ሁሌ ያውቅ እንደነበረ ነው አክት የሚያደርገው። አይ ላቭ ዳት ገባህ አይደል? ግን መነጋገር መቻል እንችል አሁን አሉ መንገዶች እየተከፈቱ ነው። ትልቁ ችግር ነው ግን እምለው ለዚህ የአማራ ህዝብ ፍላጎት የሚገለጸው በአማራ ህዝብ መሆን አለበት። የአማራ ህዝብ የት ነው ያለው? የአማራ ህዝብ ኢትዮጵያ ነው ያለው። አን ኦቨርዌልሚንግ ማጆሪቲ ኦፍ የአማራ ህዝብ ኢትዮጵያ ውስጥ ነው የሚኖር። በጣም ጥቂት ፐርሰንት ነው። የዛሬ 30 ዓመት የዛሬ አርባ ዓመት የዛሬ 10 ዓመት 20 ዓመት የወጣ ዩጋንዳ የሚኖር ሳውዝ አፍሪካ የሚኖር አሜሪካ የሚኖር ዩሮፕ የሚኖር አውስትራሊያ የሚኖር አለ። ስደተኛ ነው፣ ብዙ የኢኮኖሚ ስደተኛ ነው። ሀገሩን እግዚአብሔር እንግዲህ አውጣሽ የስራሽን እንትን ነው እሱ ይርዳሽ፣ እኔ የለሁበትም ብሎ አገሩን ትቶ የወጣ ነው። ቢመቸው ሁሉም ይወጣ ነበር። አትሰም ፖይንት የተሳካለት ወጥቷል። ይሄ የኢኮኖሚ ስደተኛ በቁጥሩ በጣም ጥቂት ነው። የኦሮሞን ህዝብም እንደዚሁ ኢንትረስቱ ከታች ከግራስ ሩት ለምን አይመነጭም? የህዝቡን የልብ ምት ለምን አናዳምጥም? አማራ ክልል ላይ ዛሬ የጥይት ተኩሱ መሰማት፣ የወንድሞቻቸው በረሃ ለበረሃ መሯሯጥ፣ የሰው መገደል ያለው አንስቴቢሊቲ ነው ወይስ እዚህ ላይ የሚወራው የፖለቲካ ሽክፍ ነው። የበለጠ የሚያሳስበው ኢንትረስቱ የትኛው ነው ብትል ግልጽ ነው መልሱ። ሁሉም ያውቀል። እኔ አውቅልሃለው ነው። እኔ ዩሮፕ ነው የምኖረው፣ ከአንተ እሻላለው፣ ብር ምልክልህ ነው ስለሆንኩ ሀሳብ ምንንኝ ምልክልህ አይነት አስተሳሰብ ነው። ስለዚህ እኔ አውቅልሃለው መሬት ካለው አካል ጋር አትስራ፣ ይሄ ሆኖብሃል፣ ያ ሆኖብሃል ነው። ከሌሎች ጋር ትስስር ያላቸው አካላት ወደ ታች ነው የሚያወርዱት ፖለቲካ ከታች ወደ ላይ የሚመጣ ፖለቲካ እንዲሆን ትክክለኛ የህዝቡን የልብ ምት መነጋገር ቀላል ነው እኮ ለመረዳት አያስቸግርም። ገብተዋል እዛ ለሚኖር ሰው ልጆቹ ወጥተው መግባት መኖር ይቀድማል። እዚህ ላለው ሰውዬ ደግሞ የጀመረውን ፉክክር መጨረስ ነው። ዛሬም ቀጠሮ ነው የሚሰጠ፣ አስራ አምስት ቀን ማን ነው ቅድሞ ወንድማችን የወጣው እየሳኩ ነበርታቸው ተጨማሪ ቀጠሮ እንደ ፍርድ ቤት ሰጥቶ ሄደ። አስራ አምስት ቀን ውስጥ የሚፈጠር አዲስ ትግል ይጀምራል። አ እንግዲህ አስራ አምስት አስራ አምስት ቀኖች አይተናል። ቢያንስ ሁለት አንድ ዓመት ቀጠሮዎች አይተናል። መጀመሪያ ላይ የ24 ሰዓትና የ48 ቀጠሮዎችን ሰምተናል። አሁን በቀጠሮ ከሚያሰክሩን ቀጠሮው ይቅርና፣ ለምን ባለንበት ሁኔታ ላይ የተሻለ ነገር ለህዝቡ ማምጣት ከሆነ የሚፈለገው ለህዝቡ የተሻለ ነገር እናምጣ። ምን ፓራሜትሮች ሴት ይደረጉ። መገደል ከሆነ የሞተ ሰው አስነሱ። አይደለም አይደል፣ እንዳይገደል ነው። ሰው በሀገሩ ላይ በነፃነት የትም መኖር አለበት። ህገ መንግስታዊ መብቱ ነው፣ የሰውነት ደግሞ ሁማን ራይትም ነው። አንድ ኢትዮጵያዊ አማራም ሆነ ኦሮሞም ሆነ ሌላ አገር የለውም። አርሲም ውስጥ ሆነ ወለጋም ሆነ የጎጃምም አንድ ኢትዮጵያዊ የትም መኖር አለበት። ይሄ እንዲከበር ምን እናደርግ ነው። ይሄንን የሚቃወም ሰው ካለ ከእሱ ጋር አናወራም። እሱ ምክር ጸሎትና ትምህርት ነው፣ ከምግብ በፊትና ከምግብ በኋላ አዘንለት፣ ዞር እንላለን። አደለ ምክር ጸሎትና ትምህርት ነው ማለት ከእሱ ጋር ምንድን ነው የምታው? እሱ ገና ነው። በዚህ ግን የሚስማማው ህዝብ ኦሮሞም፣ አማራም፣ ተጋሩም ሁሉም ይሄ ለሁሉ ህዝቦች እንዲከበር ምንድን ነው የሚቀጥለው መንገዳችን የሚለው መወያየት እኮ ነው። ሲምፕል ስታት መመካከር ነው። አንተ ሰው ታርዳለህ፣ ኩላሊት ትበላለህ፣ አንተ ሰው አይደለህም፣ ሰው ትሰነጥቃለህ፣ ምናምን ምናምን የሚል ትርክት እንድትተርክ የሚፈልገው ኢትዮጵያ ውስጥ እንዲህ አይነት ተረጋግቶ ማውራት ከመጣ እቺን ችግር ይፈቱና የሚቀጥለው ችግር እኔ ሆናለሁ የሚል አካላለ እኔንም ሊፈቱኝ ነው የሚል ይገባ ሶ እኔ ጋር ሳይመጡ እዛች ያለችዋን ችግር ሰው ገዝቼም ሆነ ምንም ብዬ አራግቤ ገድዬም ቪዲዮ ቀርጬ ምንም አድርጌ ላያይዛቸው ነው። እቺን ጉዳይ ከፈቱና ኢትዮጵያዊነትን ማጠንከር ውስጥ ነው የሁላችንም የአማራውም ህልውና የኦሮሞውም ጥያቄ መልስ የከንባታውም የሁሉም የሚመለሰው ኢትዮጵያዊነትን ካጠነከርና እኩል ፍትሐዊ ከሆነ ኤኩተብል ከሆነ ነው የሚል ከሆነ ይሄን ከመለስን አለቀኩ። የሚቀጥለው ናሽናል ኢንትረስት ነው። እንደ ኢትዮጵያ ምን እናድርግ ነው። እንደ ኢትዮጵያ የታል ባህር በሩ ነው የታለ ኢንፍሉዌንሱ ነው፣ ሪጂናል ኢንፍሉዌንስ ነው፣ ኢንቴግሬሽን ነው፣ ፓን አፍሪካኒዝም ነው፣ ሀብት ነው። ሰፊ ጥያቄዎች አሉ። ይሄን የማይፈልጉ አካላት አሉ። ይህን ፕሮሚነንስ ይህንን ያለንን ባክግራውንድ እንዳንጠቀም አሳይመንት በየቀኑን ሆሞር ሆምወርክ አሰራስር የሚሰጥን አማራ፣ መጀመሪያ ላይ አማራ ነበር ጠላት ተብሎ የተሰሩ ህግደፍ በጥንካሬ የሰራችበት አማራ የመላው የኢትዮጵያ ህዝብ ጠላትና ጨቋኝ እንደሆነ ስላ አስታጥቃ ከግብፅ ጋር ተባብሮ ሲሰራ ነበር። ልክ ኢህአዴግ መጥቶ ቲ ፒ ኤል ኤፍ ኮንትሮሉን ሲይዘው አማራን ተፋቱት። ጠላት ማን ነው አሉ። ቲ ፒ ኤል ኤፍ ትግሬ ነው አሉ። ትግሬ ጠላታችን እሱ ነው። ምን አለ ኢሳያስ፣ ህዝቦ ነው የምናደርገው አለ። ፖለቲካል ህዝቦ እናጸዳለን። ላይክ ጄኖሳይዳል የሆነ ተርም ተጠቅሞ የትግራይ ህዝብ ላይ ጥርሱን ነከሰ። 30 ዓመት ትግራይ ላይ ፊቱን አዞረ። ከአማራ ወደ ትግራይ ዞረ። ከዛ በቀደም በዓል ላይ ምንድን ነው ያለው? ኦሮሞማ አለ ገብቶ ጀበና ነው የሚቀያ እዚው ነው ታርጌት። ወደ ፖለቲካል ፓወር የተጠጋውን ሴንተር ላይ ገብቷል ብሎ የሚያስበውን ፓወር ኦፍ ግራቪቲ ላይ ጠላት አድርጎ ስሎ፣ ወደ ጥግ ወጥቷል ብሎ የሚያስበውን እያደራጀ ማዋጋት፣ በዛ ዲስኢንቴግሬሽንን ቋሚ የሆነ መበታተንን ለማምጣት ነው። ከዚህ ነቅተን ከዚህ እንቅልፍ ወደ ስራ መግባት አለብን ብዬ አምናለሁ። ረጅም ቶክን ያደረኩት ግን ኪ የሆኑ ነገሮችን እንዳነሳ ጥያቄ ስለገፋፋኝ ነው። ቴንክ ዩ። በጣም አሪፍ። ይህን ነገር በርቱ ነው የምላቸው። እነሱም በተለይ ሶሻል ሚዲያ ላይ ብዙ ምንትን ስለሌላቸው ያሉትን ሰዎች እኔም ጋር እንዳልኳችሁ በአያና በኩል የማደርሰው ነገር ካለ ወንድማችን ነው። ኢትዮጵያ ላይ ሰላም እንዲመጣ የሚፈልግ ወንድም ነው። እኔ አልቃወምም። ከማንም ሰላም ይምጣ። ኢትዮጵያ ሰላሟ እንዲመጣ እፈልጋለሁ። አማራ ክልል ላይ ትምህርት ቤት የሚሄዱ ወንድምና ቶች የለው ነው። የሆነ ጀኔሬሽን ይጠፋል። በዚሁ ከቀጠለ የሆነ ያልተማረ ትውልድ ይመጣል። ባዶ ነው መንከባ ስለዚህ አሁንም መደረግ ያለበት በወንበር ቁጭ ተብሎ ህዝብ ካለቀ በኋላ ወደ ስምምነት መምጣቱ አይቀርም። ያ ከሚሆን ቁጭ ተብሎ የአማራው ጥያቄ በከፊሉም ቢሆን ተመልሶ ጥያቄ አለን ካለ በከፊሉ ሆኖም ተመልሶ ኢትዮጵያዊ በአንድነት ሀገሩን የሚያለማበትን መንገድ መሄድ አለብን። ቁስል እየቀሰቀስን ከሆነ መቼም መቼም ኢትዮጵያን ሰላም አንሰጣትም። ስለዚህ ያንን ነገር ማስተካከል መልካም ነው። ላለው ለሰጠኝ ነገር ማብራሪያ እጅግ አድርጌ ነው ማመሰግነው። አይ አመሰግናለሁ። እኔም አልኩኝ። አዎ በጣም በጣም መሆንም ስላለበት፣ በተለይ እኔ ከሚገባው በላይ ኢትዮጵያ የለውጥን መንገድ አሁን በተለይ ቲክታክ ላይ መጥተው የፓርላማ ሰዎች ቲክታክ ላይ መጥተው ህዝባችንን ዲስከስ ለማድረግ ከመጡ በቃ ኢትዮጵያ ፈቃደኛ እየሆነች ነው። ፈቃደኛ እየሆነች ነው። የህዝቡን ድምፅ ለመስማት ፈቃደኛ እየሆነች ስለሄደች እኔ ቃላት የለኝም። በዚህ በዚህ ደረጃ መምጣት እኔ አስቤውም አላቅምና፣ ጅማሬው በኋላ ከማልቀስ እዚሁኑ ተነጋግሮ ነገሮችን መፍትሄ ማምጣት ጥሩ ነው። ሌላው የባህር በር ጉዳይ እኔ አቋሜ ከድሮም አንድ ነው፣ አሁንም አንድ ነው። ኢትዮጵያ አላት። አሰብ አላት ኢትዮጵያ አራት ነጥብ አላት እኛ ያንን ነገር እንዴት አድርገን ነው ቴክር የምናደርገው እሱ ላይ ነው ጥያቄ ኢትዮጵያውያኖች እንዴት ነው የምንጠቀመው ምንድን ነው ማድረግ የምንችለው እሱ ሌላ ጥያቄ በዚህ ጉዳይ ላይ አቃሙ የሚዋዥቅ ኢትዮጵያዊ ካለ ራስን መጠየቅ ይህ ኬና ግን የራስን ጉዳይ የኢትዮጵያ ህዝብን የመጠየቅ የኢትዮጵያን መንግስት የመጠየቅ መብት ማንኛውም ኢትዮጵያዊ ያለ ማንኛውም ስለዚህ ኢትዮጵያውያን በዚህ ጉዳይ ላይ እጅግ አድርጌ እጅግ አድርጌ ነው የማመሰግነው። ግን ከሚያውቁ ሰዎች ጋር ብታወሩ ደስ ይለኛል። ከሚያስተውሉ ሰዎች ጋር ለኢትዮጵያ ይጠቅማሉ ከሚሉ ከሚመለከታቸው ፖዚሽኑ ካላቸው ሰዎች ጋር መወያየት ትልቅ ውጤት ያመጣል ብዬ አስባለሁ። እዚህ ጋር ስለተዘዳደብክ የሚመጣ የለም። ግን ዓላማውን ከሚያውቁ ኢትዮጵያ ወዴት መሄድ እንዳለባት እነሱ መልአክ ናቸው እያልኳቸው አይደል። ቢያንስ አዳምጠው ይሄ ነገር ሊጠቅመን እኮ ይችላል ብለው የሚያስተውሉበት ነገር የሚደረገውን እደግፋለሁ ላለው በሚቀጥለው ፕሮግራም ሲኖራችሁ እኛም ጆይን አርገን የምንጠይቀው ጥያቄ ካለ ብታስገቡ ደስ ይለኛል። ቋሚ ነው ቋሚ ፕሮግራም ነው። ለአሁኑ ኢስተርን ስታንዳርድ ታይም ወይም ዲሲ ታይም በሚባለው ዋን ፒኤም ላይ ቅዳሜ ቅዳሜ ይከፈታል። ዶክተር ፈቲህ ቢዚ ከሆነ እኔጋ ነው የሚሆነው፣ አግዘዋለሁ። አለበለዚያ እሱ ጋር ሄጄ የእሱን ቤት እንዲለምድ እንፈልጋለን እሱንም ፎሎ ላርገው እና በዛ ገባህ እንትኑ ሲኖር ሼር ታደርጉኛላችሁ። እኔም መጥቼ ሀሳብ ሰጣለው ሀሳብ ሰማለው። ለኢትዮጵያ ይጠቅማል የሚባለው ነገር በሙሉ ኢትዮጵያውያን እስከተጠቀሙ ሀሳብ በሚወሰድበት ሰዓት ላይ መጀመሪያ አሁን እያሰብን ያለነው ከህዝብ መጀመሪያ ከሰዎች ጥያቄን ወስደን አስተናግደን ከዛ በኋላ የተከበሩ እንግዶቻችንን አስገብተን ጉዳዩን ወይም ጥያቄዎቹን እኛ ወስደን ከዛ ማቅረብ ነው እንጂ አንድ መድረክ ላይ ዝም ብለን ከለቀቅ ነው። ክብረነክ የሆኑ ነገሮችም እንዳይታዩ በዛም በር እንዳንከፍት በጣም አስቸጋሪ ሰዎች ለእኔ ነው ሶሻል ሚዲያ የምንነገር እንደዛ አይነት ነገር ቀዳዳ እንዳንከፍት። እንዲሁ በማስቲካ ያዝናኑን የማስቲካውን አታቁሙ በፈጠረ ኪሳችሁ ኪሳችን ነው። በዚህ ጉዳይ ላይ አበረታታችኋለሁ። ደግፎኛ ግን ማስቲካ መሆኑን ደግሞ እንዳትረሱ። ሌላ ነገር ነው ብሎ ያሳሳታችሁን ሰዎች እግዚአብሔር ይማራቸው። ለማንኛውም በቃ በጣም እናመሰግናለን። ተሳተፉ እናንተም። አብዲስ አትጥፋ አንተ ደውል። ምንአንተጠፋልኛልበቅርብ የሰማሁት እና ንግግሩ ፖዚቲቭ ኢትዮጵያዊነት ስላለው በጣም ደነቀኝ። እንደዚህ አይነት ሰዎች ሳገኝ ብዙ የሉም። በአሁኑ ሰዓት እንዳልከው ሁሉም በጎጡ ተደብቋል እና በኢትዮጵያ የእኔን ለማውራት ሶሻል ሚዲያ ህዝባችን ይኸውልህ፣ ኢትዮጵያዊ ለኢትዮጵያ ያለውን ነገር ከሚስጥር ኪሱ ውስጥ ነው የሚይዘው፣ ቁጣው፣ ንዴቱ። ኔት እዚህ ይለኛል። እቺ ሀገር ተሽጣ ድርሻችን ይሰጠን እንል ነበር፣ ከሜክሲኮ ልጆች ጋር ከወርቄ ግቢ ምናምናም ይባላል። እዛ እናንተ ሰፈር እኮ እናንተ ቅርብ ነው ወደ እናንተ ጋር እንትን አካባቢ እና በቃ አራዳ ልጆች በቃ እቺ ሀገር ተሽጣ ድርሻዬ ይሰጠኝ። ምና ኢትዮጵያዊ ሰው ከመሆን የአሜሪካዊ ውሸቡ ምናምን ትላለ፣ ገብቷል። ግን ግን ይኸውልህ ጦርነት መጣ ተብሎ ሰው ሁሉ ገተተ ተነስቶ፣ የሆነ ነገር ኢትዮጵያ ከተነካች ደራርቱ ስታሸንፍ ያለቅስልሃል፣ ጎረምሳው ማለት ነው፣ ሰው፣ አዎ ሰው በእንትን የሚያሳድደው ልጅ ለመደብደብ የሚፈልገው ጉትንኩኝ ባዩ ሀይሌና ቀነኒሳን አይቶ ባይኑን ይሞላል። ለምን ሀይሌ ከወርቁ ቆርሶ ሊሰጠው ነው? አይደለም። ያቺ ኢትዮጵያዊነት የምትባል ነገር ልዩ ነገር አላት። ውስጥ የሆነ ነገር አለ። ከቁጭቶቻችን ከመገፋቱ፣ ከፖለቲካ ትርክቱ እርስ በርስ ካለን የተበዳደልንበት ብዙ ሪዘንትመንት ሪ ከምናደርገው ይዘላል ኢትዮጵያዊነት። እና ያንን ነገር ቢልድ ማድረጋችን፣ ጥያቄዎችን መፍታታችን፣ መከባበር ማምጣታችን እና ችግርን ማጽዳት እና የጋራ ሀገር መገንባታችን አይቀሬ ነው። እኔ ካላረግኩት የእኔ ልጅ ያደርገዋል ችግሩ ማን አባቱ ስለሆነ ነው እሱ የሚያደርገው? እኔ እያለሁኝ ገብቷል። አልሞት ኳ አላረጀው ክንዴን ሳልንተራስ ሀገሬ ላይ መሰራት ያለበትን ነገር ዛሬ ነው ጥርሴን ክሼ ይሰራለሁ። ከቁጭቶች ከንዴቶች ከጉዳቶች ከሌላ ውሸቱ ምኑም ተቀላቅሎ ከተነገረን ነገር ወጥተን ኢትዮጵያ የአንድ ብሔር አይደለችም። ኢትዮጵያ የሁላችን ናት። ከዘረኝነት፣ ከመጠላላት ከዚህ ሁሉ ነገር ወጥተን እንስራ። አሁን ይኸውልህ፣ እኔ እታገስሃለሁ ብትሰድበኝ ምንም፣ ብትለኝ ምንም፣ ቢኮዝ ዙም አውት አድርጌ ነው ያለሁት። አንተም ከጎን ያለው ሚሊዮን ሰውም ነው የሚታይ። ዙም አውት አድርገ በፈጣሪ ዳታ ዙም ሆኖ ያላለ ትንሽ ይሞክርና ነካ ካደረግከው እሱም ከአንተ የባሰ ለመሆን ነው የሚሞክረው። እዛን እየተጠፋፋን ያለ ነው። ስለዚህ በትዕግስት ነው ሀገር የሚገነባው። አንዱ ብቻ ደስተኛ ሆኖ ለኦሮሞ ብቻ የተሳካ አማራን ደግሞ ቅር የሚያሰኝ ሀገር ግንባታ አይኖርም። ሁሉም ቅር ማባል አለበት። ሁሉም ሊከፋው ይገባል። የሆነች ነገር ሁሉም ማጣት አለበት። እቺ ጎደለችብኝ ባይ መሆን አለበት። አለበለዚያ ሪል ኮምፕሮማይዝ አላደረግም። ሁሉም ሰው ፀጉሩን የሚያክባት የሆነች ነገር መኖር አለባት። እኛም ያው መለጣውን ስክራች እናደርጋለን። እንደኛ ቱርክ ምናምን እና ስራ ይጠይቃል። በርቱ። ሂደት ነው፣ ገባህ አይደለ? ወደኋላ ሪግሬስ ያደርጋል። ሂደት ነው፣ ግን ብዙ መሻሻሎች አይተናል። አንተ ሚዲያው ላይ የኖርክ ሰው፣ በጣም ረጅም ጊዜ የቆየ ሰው እንደመሆን ሚዲያ ላይ ያለውን ለውጥ በእርግጠኝነት ታየዋለህ ብዬ፣ እያየሁትም ነው። ስለዚህ እኔ የዛሬው ጉዳይ በሁለት የተከፈለ ሆኖ ማየቴ ራሱ ደስ ብሎኛል። ገባ የደገፈም ይህን ነገር እንኳንም መጡ ብሎ ደስ ያለው ሰው አለ፣ ጥያቄን አቀርባለሁ የሚለው አለ፣ እንዲሁም ደግሞ ሙድ ያስኩባቸው የሚልም አለ። ገና ገና ያልበሰሉት እንደዛ ነው የሚሉት። ስለዚህ በጣም በጣም በጣም እኔ በሁለቱም ሳይድ መሆኑ ጥሩ ነው ብዬ አስባለሁ። አንድ ሳይድ ቢሆኑ እኛ ደግሞ የትላንትናም ኢትዮጵያውያን አይደለንም የኖርን ነን። ትክክል አብዲሳ ያውቃል ነው ጓደኞች፣ ዘመዶች፣ ምናምን ምናምን